ጠብቆ አሳድጎ ከልጅነቴ አባት የሆነኝ ውራይል አባቴ ይለይብኛል፣ ውራይል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድን ነው ካላችሁ፣ በመጀመሪያ ስራ መፍታት ነው። ሥራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦሪዮ የተባለ ኬጥያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጥያዊው የኦሪዮ ሚስት ናት አሉ። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል፣ የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ ባለ ትዳር ናት ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምነ ማናት አለ። የኦሪዮ ሚስት ናት አስመጣት። አስነወራት ይላል። ምን አላት መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከህግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይን። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና፣ ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉስ የወታደር ሚስት ቀምቶ ዳዊትን ያህል ንጉስ የወታደር ሚስት ቀምቶ ከእሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው፣ አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጥያዊውን ኦሪዮን አስመጡልኛል። ኦሪዮ ተልኮ መጣ። ንጉሱ ፊት ቀረበ። ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ ያለው? እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም ጠላቶቻችንን ድል እየነሳን ነዋል። በልሺ ወደ ቤት ግባና አረፍ በላለው። አላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል የእሱ ነው እንዲባል፣ ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው፣ መዘዛለሁ። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ አስጭኖ ወደ ቤቱ ላከው። ኦሪዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው? አለው የእግዚአብሔር ታቦት በደጃ አድራ፣ ታቦተ ጽዮን በደጃ አድራ፣ የእስራኤል ጎበዞች፣ ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለዋል? ከእኔ ጋር ናችሁ። ኬጥያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። የእግዚአብሔር ታቦት በደጃድራ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? አለ። ከምን ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። እግዚአብሔር ምን ሊለን የፈለገው? ልብ አምላክ እኮ ነው። ዳዊት ሰባት ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው። ምእመናን፣ እገሌ የበቃ ነው፣ እገሌ የነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም ሺህ ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለ። ድጋሚ አበላው፣ አጠጣው፣ አሰከረው ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራሜ ልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ኢሳሀቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው ምንም ማድረግ አይችልም። ወታደሮቹን ጠራና ኬጥያዊውን ኦርዮውን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላችሁ። እሺ ያሉ፣ ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት? እያለ እየለፈለፈ ተደብድቦ ሞተ ይላል። አሁን ነቢዩ ናታን መጣ፣ ወደ ዳዊት መጣ። ወደ ዳዊት ምንድን ነው አለ። ዳዊት ደነገጠ። አመጣጧ አላማሮ። እረ ንጉሥ ሆይ በሀገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰው እየነበረ ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ መጣ ጠብቅልኛል። እሺ ብሎ ይህንን በግ ተቀበለ። የባለጸጋ ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገራ ነው። ዳዊት አዘነ። ይህ ሰው ምናምን ቴ ነው አለ። ስለ አንድ ፈንታ አራት ጥፍ ይመልሳል። ስንት ጥፍ ንጉሶ? የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ። ያ ሰው አንተነህ አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግታል! ያ ሰው አንተነ መቶ በጎች አሉት የተባልከው፣ እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተነ ባለብዙ ብዙ ሚስት። አንተነ አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎል ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሶ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምመናን ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አራት እጥፍ መለሰለት እግዚአብሔር። አራት እጥፍ እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ ጮሆ እግዚአብሔር አልሰማው ልጁ ሞተ አንድ በሉ ሁለት የዳዊትን ሴት ልጁን ሴት ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች የገዛ እህቱን ደፈራት በገዛ እህቱ በቁሙ አቀበራት አዋረዳት ዳዊት አለቀሰ ስንት ሆነ ሦስተኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው ስንት ሆነ ሶስት ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ ስንት ሆነ አራት እጥፍ መለሰለት እግዚአብሔር አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምመናል የቃልህን ፍሬ ሊያበላህ ይችላል እግዚአብሔር የማይሰማ እንዳይመስላችሁ አሁን ይህን ልነምን አነሳው ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይኸው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ አይገር፣ ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አንድ ንጉሥ ነበረ ይባላል፣ እና አራት ሚስቶች ነበሩት። እነዚህ አራት ሚስቶቹ ጋር ያ ንጉሥ ተጋባ ፣ ህይወቱን መመስረት ጀመረ። በጣም ጥሩ ህይወት እየኖረ ነበረ። መጨረሻ ላይ ታመመ፣ ሊሞት የአልጋው ላይ ተኝቶ መጠባበቅ ጀመረ። እና አራቱን ሚስቶቹን ተራ በተራ እንዲጠሩለት አደረገ። የመጀመሪያውን ሚስቱን ያገባት በልጅነቱ ነው። እሷም ወደው እሱም ወደው። እየሰማችሁ ነው። ሁለተኛው ሚስቱ ቆንጆ ስለሆነች ነው ያገባት። ሶስተኛው ሚስቱን አስተዋይ ስለሆነች ነው ያገባት። እየሰማችሁ ነው። አራተኛውን ሚስቱን ደግሞ ያገባት ሌሎች ሰዎች ሌሎች ሴቶችን ሲያገቡ እሱን ማግባት እንደሚችል አውቆ። ስለዚህ እነዛን ሴቶች መጥራት ጀመር። የመጀመሪያ ሌሎችን ሴቶችን ሲያገባ ያገባትን ሴት ጠራትና እንዲህ አላት፣ በቃ የመሞቻ ሰዓት ስለቀረበ ብቻዬን መሞት ስለፈራው አብረሽ ሙቼ። እና ያቺ አብሯት ዝም ብሎ ያገባት ሴት አረ ለምን ብዬ አንተ ንጉስ እንዳገባህኝ ካወቀ እኮ ሌላም ንጉስ ሊያገባኝ ይችላል። እና በቃ ቢያንስ ሌላ ንጉስ ሳገባ አልረሳህም። አንተ ብቻህን ሙት አለችው። አዘነ። ሁለተኛው ሚስቱ እንድትመጣ አረገ። በጣም ቆንጆ ልሞት ነው አብረሽኝ ሙች አላት። እንዴ ገና ማማር ስጀምር፣ ገና መዋብ ስጀምር፣ ገና ሰው ውበቴን አይቶ እንዲህ አይነትም ንግስት ነበረች መባል ስጀምር በፍጹም አይሆንም ይቅር አንተ ብቻ ሀንሙት ስለ እኔ ደም ግባት ያዩ ሰዎች እሱ እኮ ነው እንደዚህ አስዋባት እያሉ ያደንቁሃል። አንተም ብቻ ሀንሙት አለችው። ስንተኛዋ ሴት ናትች? እየሰማችሁ ነው? ስንተኛዋ ሁለተኛዋ። ሦስተኛዋ ደግሞ ስለ ሀብቱ፣ ስለ ንብረቱ ብላ ያገባችሁ ደግሞ መጣች። እሷም አብረሺ ሙቺ ይስላት። ኧረ ለምንድን ሀብትህን ተካፍዬ እንዲሁም ጥሩ የሆነ መንግስት ሌላ መሰርትና ያንተ ስም እሱን ያካፈለኝ ብዬ አስጠራልሃሉ አለችው። እና መጨረሻ ላይ ተስፋ ቆርጦ በቃ ማንም አብሮኝ አይሞትም ማለት ጀመረ። ግን ስንተኛ ሚስት ቀረዋለች። ያቺ ሚስቱ ድሮ በልጅነቱ ያገባት ስትወደው የወደዳት በጣም ይፈቃቀሩ የነበሩ ናቸው። ሶስቱ ሲመጡ ግን አሁን ጣል ጣል አድርጓት ሶስቱን ጥለውት ሲወጡ ያቺ ሚስቱ ገባችና እኔ አብሬ እሞታለሁ አለችው። እኔ አብሬ እሞታለሁ ችግር የለም እና ያ ንጉስ በጣም ተጸጸተ። ንጉሱ ክርስቶስ ነው ክርስቲያኖች ንጉሱ ክርስቶስ ነው፣ ምሳሌነቱ ሀብቱን ንብረቱን ብሎ ያገባው ደግሞ ማለት አንዳንዶች ክርስቶስን የምንፈልገው ስለሚያደርግልን መልካም ነገሮች እና፣ አብራችሁ ሙቱ ሲል ግን ጥለነው ያንን ሀብትና ንብረት መሄድ ስለማንፈልግ ቆይ ሌላ ጊዜ ምናልባት በሀብቴ ግን አስጠራሃለሁ እንላለን። ግን ሀብቱ ምን ጉዳይ ያለው ለሱ ሀብቱን ትተለት እንድትመጣን የፈለገው እሱ። አንደኛዋ ደግሞ መጀመሪያ ላይ የሰማችኋት ደግሞ ገብታ ውበቷን ደምግባቷን እየተመለከተች ደግሞ አረ በቁንጅና ያደንቋል፣ ያለችው ደግሞ ሰውነታችን ክርስቶስ ሰውነታችንን ይፈልገዋል። ማረፊያ አድርጉ። ግን አንዳንድ ሰው ሰውነቱን መስጠት አይፈልግም። ልክ አንድ ሰምታችሁ አታውቁም፣ እምነት በልብ ነው፣ ሌላው ምንም ችግር የለም ምናምን የሚል ሰው፣ ሰውነቴ እንደፈለገው ይሁን እንደማለት። እኮ እንደሱ አይነቱንም ሰው ነው። እሱንም ሰማ አዘነ። ሶስተኛ ሶስተኛዊቱ ደግሞ ሌላው ሲያገባ ተመልክቶ ያገባት ደግሞ ማለት ምንድን ነው ሌሎች ክርስቶስን ሲከተሉ ታይቶ የተከተለው ሰዋል እና፣ ሌሎቹ ሲሸሹ ሌሎቹ አብረውት እንደማይሆኑ ሲያውቅ፣ አይ ይሄ አዝማሚያው ጥሩ አይደለም ማለት ነው፣ ወደኋላ ልመለስ የሚል አይነት ሰው። አሁን ልክ የመጣውን ማዕበሉን ውርጅብኙን ሲመለከት፣ አይ ቤተ ክርስቲያን እግዚአብሔር ማ ቢኖርባት እኮ ጸጥ ይል ነበረ፣ እቺ ነገር አታዋጣም ማለት ነው ብሎ ኮብለል እንደሚል አይነት ሰው ማለት ነው። አራተኛው መጨረሻ እስከ ህይወት የፍጻሜ አብረ ሞታለሁ ብላ የመጀመሪያ ሚስቱ የነበረችው የነፍሳችን ምሳሌ ነው።